እጅግ አርገን እናመሰግናለን። እንግዲህ የጀመርነው በጣም ተወዳጅ በሆነው ሙዚቃ ነይ ነይ በሚለው ተወዛውዘናል። እኔም ያቅመ ይሞክር የለው ገና ከአሁኑ ድምቅ አርገን ጀምረናል። ስለዚህ ተመልካቾች፣ ሀገሬ ነጠላ ዜማ ፕሮግራማችን ተጀምሯል። በሀገሬ ነጠላ ዜማ ፕሮግራማችን ደግሞ እጅግ ተወዳጅ ሆነው ግሩም ውዱን ጋብዤላችኋለሁ። ግሩም ውዱ ከሰራቸው ሙዚቃዎች በተለየ መልኩ ደግሞ አዲስ ነጠላ ዜማ ይዞ ሊመጣ እንደሆነ ሰምተናል። ትንሽ ስለተወዛወዝን ድክም ብሎኛል። ለዛ ነው ቁጭ ብለን ደግሞ ስለሱ ስራዎች እያወራን እየተጫወትን አብረናችሁ ቆይታ የምናደረግ ይሆናል። አሁንም ቆይታችሁን ከኛ ጋር አድርጉ። ስም ያሰበረ አልገዛም ባይ የተከበረ ሀገር ሊያስቀጥል ነፍስ የገበረ እድገት ናፋቂ ትውልድ ነበረ። ግሩሜ እንደት ነህ? እግዚአብሔር ሞስክ አለን። ዝባዜ እንደት ነበር? አልቻልኩም ጎበዝ። አይ መልካም፣ በመጀመሪያ እንግዳችን ስለሆንክ እጅግ አድርገን ምናመሰግነው ማክብራችሁ ስለጠራችሁኝ እጅግ በጣም አመሰግናለሁ። እና አመሰግናለን። መጀመሪያ እስኪ ግሩም ውዱ የናናየ ልጅ ተብለ ነው የምትጠራው፣ እና ከዛ ከቤተሰብ ብንጀምር ስለቤተሰብ ብታስተዋውቀንና ለምንም እንደዛ እንደተባለ። ምክንያቱም ብትረግ ያው ግሩም ውዱ የናናየ ልጅ የተባልኩት እናናየ ማለት እናቴ ነች። እናትም አባትም ሁናን ያሳደገችኝና፣ በ በኔ እዚህ ደረጃ ለመድረሴ ደግሞ ትልቁን ድርሻ የምትወጣ እናት ናት፣ እና ለዛ ነው መጠሪያ ያደረኳት ማለት ነው። መልካም ግሩሜ እንግዲህ በብዙ ስራዎች እናውቃለን። እንደማመጥ ጥቁር ደም ከሰራቸው ጥቂት ነጠላ ዜማዎች ውስጥ የተወሰኑት ናቸውና እስኪ ስለነሱ ስራዎች ደግሞ ብናወራ። ያው ኢትዮጵያ ቅድም እንደማመጥ ጥቁር ደም የተያያዘ ታሪክ ያለው ታሪክ ስለ ሀገር ነው የሚያወራው። ያው የሀገራችን ሁኔታ እንግዲህ ሁሉም ሰው ያውቀዋል፣ እና እኔ ደግሞ እንዳንድ ድምፃዊ እንዳንድ ግለሰብ ደግሞ የሚጠበቅብኝ ምንድን ነው ለሀገር የማበረክተው ምንድን ነው ብዬ ሳስብ በሰላም ነገሮችን በሰላም በኩል ትልቅ አስተዋጽኦ ማድረግ እፈልግ ነበረ እና ቁጥር አንድ ቁጥር ሁለት ቁጥር ሶስት ተብሎ ተሰርቷል። ያው ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ መነጣጠል አለመከባበሩ፣ መናናቁ ወይም ደግሞ የድሮውን ትርክት ይዞ ዛሬ ላይ አለመኖር መቻልን የሚዳስስ እና የሚናገሩ ስራዎች ናቸው እና በቻልኩት መጠን እንግዲህ የግሌን ጥረት እያደረግኩ ነው ለሰላም። እነሱም ደግሞ እንግዲህ ዛሬ ፍሬያቸውን እያዩት ነው፣ እግዚአብሔር ይመስገን። ደስ ይላል በጣም ግሩሜ፣ የተወለድከው ጎንደር ነው ትንሽ ስለ ጎንደር ብታወራና በዛውም ደግሞ ስለ ጎንደር አንድ ሙዚቃ ለኔም ለተመልካቾቻችንም ብጋብዘ። የተወለድኩት ጎንደር ጎንደር አካባቢ 60 ኪሎ ሜትር አቅር ላይ የምትገኝ ገደብጌ ገደብ የምትባል ከተማ ነች እና እድገቴ በጣም ደስ የሚል እድገት ነው ያለኝ። ያው ትንሽ የገጠር ከተማ ብትሆንም ትንሽ ንቃተሌ ነው ከፍ ያለ ነው ስሙና። እግዚአብሔር ይመስገን ዛሬ ለዚህ ደረጃ ለመድረሴም ራሱ ትልቅ አስተዋጽኦ አለው እዛ ማደጌ። የጎንደርኛ ሙዚቃ? እሺ፣ እሞክራለሁ። እንግዲህ የሰውን ሙዚቃ መጫወት እችላለሁ ሳይሆን ሞክራለሁ የሚባለው እና የእንፍራንዛ በማ አንቺ ደንብ አይናማ ነይማ፣ ነይማ። ተወልዶ ለመፍራት ብሎም ለመቀመጥ ይመረታል። ጎንደር ይህን ይመስላል። እንግዲህ መልካም ደስ በሚል ሙዚቃ ደስ የሚል ማጎራጎር ነው ብዬ አስባለሁ። የተወሰነ ቢሆን ያል ነው። መልካም ግሩም፣ እንግዲህ ስለ ነይ ነይ ስመጣ ደግሞ ነይ ነይ የሰሜ በላይ ሙዚቃ ነው። ሌሎች ሙዚቃዎችም ተጫውተውታል። ግን ደግሞ አንተ ከሰራኸው በኋላ እጅግ ተወዳጁና ተደማጭ እንዲሁም ደግሞ ብዙ በተለይ ቲክቶክ ላይ ቫይራል ሆኖ ብዙ እየተቀባበሉት ነበር። ና እንዴት ነበር የተሰራው? ምን ያህል ጊዜ ስፈጀብህ? የህዝቡ ውስጥ አስተያየት ምን ይመስል ነበር? የነይነይ ስራ ያው ቀደም ሲል አንቺ እንደገለጥሽው የአርቲስት ሰማይ በለው ስራ ነው። ከዛም ውጪ የጨማመርኳቸው አንዳንድ ስራዎች አሉ የኔም የግሌን ዜማም የጨመርኩበት እንትናለ። እና ነይነይ የሚለው ስራ እንዴት ተሰራ? በአጋጣሚ ነው የተሰራው። ያስቤበት ምናምን አይደለም የሰራሁት። ለእስራኤል የከተፋ ስራ ይባላል። ሰርግ ላይ ምናምን የሚሰራ ለምሳሌ አንዳንድ ሞቅ የሚያደርጉ የባህል ሙዚቃዎች አሉ። ና የማንኛውም ሙዚቃ ይሆናል። አንዱ የባህል ድምፃዊ ይሰራቸዋል። እንደዚህ እንደዚህ ነገር ና እኔም ለዛ የሰራሁት ነበረ። እንደ አጋጣሚ ሆኖ አንድ ጓደኛዬ ሽም ፊልም ፕሮዳክሽን ይባላል ፕሮዳክሽን የሰራው ና ቲክቶክ ዋርኒንግ ጠርጦ ጠይቆት ነበር። ና ከዛ ነይነይን ከሱ ቲክቶክ ላይ ተጫነ። የሚቀጥለው ቀን ላይ መቶ ሺህ ነበር የታየው። ኮሜንት ላይ ስንገባ ዘፋኙ ማነው ነበር ጥያቄ ነበረው። ቫይራል አሁን ኦልሞስት ወደ 70 ወደ 80 ሺ አይ ሚን 70 80 ሚሊዮን በቲክቶክ ላይ አይቶታል። ቻሌንጅ ከ40 ሺ በላይ ቻሌንጅ ስቲል ነው እስካሁን ድረስ፣ እንግዲህ አምስት ወር ስድስት ወር እስካሁን ራሱ አለ ቻሌንጁ እና በአጋጣሚ የተሰራ ስራ ነው። የፈጀብ ጊዜ ብዙም ያን ያክል አይደለም። የተወሰኑ ነበሩ። ስራው ትንሽ መልካምነቱ የበዛ ነው። በቃ አጋጣሚዎቹ እንዲሰሩ መተባበሮቹ በጣም የነበሩበት ነው እና እዛም ውጪ ካስት የተደረጉ ታዋቂ ሰዎች ነበሩበት ነው ማለት። አዎ ሞዴሏም ሞዴሉም አነጋጋሪ ነበሩ። በላይ በቀለ ወያ እንግዲህ ገጣሚ በላይ በቀለ ወያ የማያውቅ ሰው የለም። እና ሞዴል አድርጌ ደግሞ ወደዚህ ሳመጣው እሱንም በዚሁ አጋጣሚ አፈምሸዋለሁ ማለት ነው እውነት ነውእና በተቻለ መጠን እግዚአብሔር ይመስገን ጥሩ ስራ ጥሩ መግባባት ያየውበተኝ እንደገናም ደግሞ ከዚህ ስራ በጣም በጣም የምወዳቸውን ሁለት የጥበብ ሰዎችን ያገኘሁበት ስራ ነውእና ምናልባት እኔ በጣም በአርት ኦልሞስ ሰባት አመት ስምንት ዓመት እየሆነኝ ነው በቻልኩት መጠን እየለፋው ነው፣ እየደከምኩ ነው። ፍሬውን ደግሞ እንግዲህ በነይ ነይ ለማየት በቅቻለሁ። መልካም ምናልባት ካስ የተደረገችበት መንገድ እንዴት ነበረ? ቅድም እንደነገርኩሽ ነው። ይህ ስራ ሲሰራ ከብዙ ነገሩ ውስጥ አጋጣሚዎቹ የበዙ ናቸው እና እኔ ቅድስትን እዛ በፊት አንተዋወቅም። ያው ሹም ፊልም ፕሮዳክሽን ወደ ሻደይ ለማክበር ሰቆጣ ሂደው ነበርና አሸንድዬ ለማክበር ማለት ነው። እና በዛ ሰዓት እሷ ዛ ነበረች። ከዛ ወደ አዲስ አበባ መጦ ያው ጓደኛ ነው በጣም ቤስት ጓደኛ ነው እና ቅድስትን የአገዋን ቆንጆ አይቻታልኝ፣ በቃ እሷ ናት ሞዴል የምትሆን አልኩት ማለት ነው። እንዲሁ እንደቀልድ ነበር የተነጋገርነው። አጋጣሚ እሷም ደግሞ ደውዬ ስጠይቃት መጀመሪያ ትንሽ ስለስራው ምናምን አላወቀችም ነበር። ከዛ ስራውን ስታየው ግን መጀመሪያ ፈልጋ ነበር መስራት ትፈልግ ነበር፣ በቻሌንጁ ማለት ነው። እና ነገሮች ተገጣጠሙ። ከዛም በኋላ ደግሞ ያው ገጣሚ በላይ በቀለ ወያም ፍቃደኛ ሆነ እና እግዚአብሔር ይመስገን። እግዚአብሔር ነው ማለት ሰው ያስባል እግዚአብሔር ይፈጽማል ነው። እና እግዚአብሔር እንግዲህ እንደሚሆን እንደሚሆን አድርጎ ነገሮቹን አስተካክሎ እንግዲህ ዛሬ ለህዝብ በቅቶ የህዝብ ፊድባክ ደግሞ እንደምታየው እግዚአብሔር ይመስገን። እሱ የተመሰገነ ነው። በጣም ቆንጆ ነው። ስለዚህ በአጋጣሚ ግን ደስ የሚል ውህደት የታየበት ሙዚቃ ነው ማለት ነው። መልካም እንግዲህ ግሩሜ በአዲስ ስራ ልትመጣ እንደሆነ ሰምተናል እና እስኪ ስለሱ ስራ ብታወራ። አዎ በአዲስ ስራ ያው እንግዲህ ብዙ ሰው የጎንደር ልጅ መሆኔን አላወቀ እና ማለት የወሎ ሰው ነው አድርጎ አስቦኛል። የወሎ እንግዲህ በሚገርም ሁኔታ እኔም እንደዛ ነበር። ጥሩ ነው መሰለኝ እንግዲህ የተጫወትኩበት መንገድ ጥሩ ነው መሰለኝ እንግዲህ፣ በዚህ አጋጣሚ ወሎ ሄጄ ሰርቻለሁ አንድ ራያ ስራ፣ አሁን ተከታታይ የሚወጣ ከጎንደረኛው በኋላ ራያ ስራ አለኝና የጎንደር ልጅ ነኝ። የጎንደረኛ ሙዚቃ ቪቱን ተጠቅሜዋለሁ ግን የጎንደረኛ ስራ አልሰራውም እስካሁን ያው አንዳንዴ የሆነ አካባቢ ልጅ ከሆንሽ ስለ አካባቢሽ ምናምን ነው የሚቀድመው። እኔ ደግሞ ያው ጎጃምኛ ወሎ ምናምን ምናምን ሰርቻለው ጎንደር ራሱን ችሎ ግን አልሰራውም እና አሁን ቆንጆ ስራ ተሰርቷል፣ በክሪስ ፊልም ፕሮዳክሽን የተሰራ በኪዳን ማርያም፣ አድማሱ ኪዱ ቅንብሩን እሱ ነው የሰራው፣ ግጥምና ዜማ ኔ ነኝ። ቆንጆ ጎንደርኛ ስራ ይዘልን መጣ ነው እንግዲህ ጎንደር የዘንድሮ የጥምቀት ባህል በደንብ በሚያሳይ መልኩ ተሰርቷል ያው፣ ሰሞኑን እንግዲህ በኢንተርኔት ምናምን ስለተዘጋጋ ነው እንጂ ኦልሞስት አሁን ተለቆ ነበረና በዛ በዛ ምክንያት ነው። ግን በአዲስ ስራ እየመጣው ነው፣ በወሎ አይ ሚን በጎንደር ስራ እና በራያ ስራ። እሺ ግሩሜ፣ እንግዲህ ስለ ስራ ስናወራ ስራ ላይ ብዙ አጋጣሚዎች፣ ብዙ ገጠመኞች ይኖራሉ እና ምናልባት ስራ ላይ የማትረሳው ገጠመኝ ከገጠመ እሱንም ብታስታውሰን። ያው ብዙ ገጠመኞች ይኖራሉ። እኔ ግን ብዙ ጊዜ ዝናብ ነው የሚያጋጥመኝ፣ ስራ ዝናብ። አዎ፣ እንደውም ስም ራሱ ሳይወጣልኝ አይቀርም ስፓርት ከሳል ይባሉ ማለት ነው። አንድ ሶስት ክሊፖቼ በጋ ላይ ሆኖ እንኳን በጋ ላይ በቃ ጀስት ጥር ላይ ምናምን ነገር ፀሐይ በሆነበት እንኳን ልክ ቀረፃ ስንወጣ ዝናብ ይዘንባል። ስለዚህ ገዳም ክሪስ ፊልም ፕሮዳክሽን ነበር ሶስቱንም ስራ ይሰራልኝና በቃ አንታ ስፓርታከስና ከሁሌም ዝናብ ነው የሚለኝና ዝናብ ብዙ ጊዜ ያጋጥመኛል። እንደውም እኮ ዝናብ ሲዘንብ ገዳም ነው ይባላል አ እንግዲህ ይባላል በባህል እንደ ይባላል እንደዛ እንደዛ አይነት ገጠመች ብዙ አሉ። ግን ይሄ በቂ ነው ለጊዜ። መልካም ያው ግሩሜ፣ ጥሩ እየተጫዋወትን ጥሩ ቆይታ እያደረግን ና፣ ግን አንተን አግኝቶ መልቀቅ ይከብዳል። ና አሁንም ከምትወደው ዘፋኝ ሊሆን ይችላል ከምትወደው ወይም ከራስ ሙዚቃ አንድ ሙዚቃ ብትጋብዘን ከእኔ ስራዎች በጣም የምወደው አንድ ስንኛ አለና ጥቁር ደም ላይ አንድ ስንኛዋን እሷን እስኪ ልሞክር። አራመመኝኔ የእሱ ደስ አሮበት አራመመኝኔ የሰውዬ የሚያማስል አራመመኝኔ ስንት ፉኝታለን አራመመኝኔ እርግቤ የሚመስል አራመመኝኔ መደጋገፍ ቢቀር አራመመኝኔ ከፍኝ ማዘገኑ አራመመኝኔ እንዴት ሰይፍ ይመዛል አራመመኝኔ ወገን በወገኑ ይላል። እንግዲህ ለወቅ የሚገርም መልዕክት ያለው የሚገርም ሙዚቃ ነበር። እጅግ አርገን እናመሰግናለን። ግሩሜ፣ ጥሩ ቆይታ እያደረግን ነው። ምናልባት የምትወደው አርቲስት ካለ በዚው አጋጣሚ የምታጫውተኝ ሞዶ አርቲስት አለ። በጣም ብዙ ናቸው። በጣም ከልጅነት የጀምሮ ማዳምጣት ወይም ደግሞ በጣም የምወዳት ፍቅር አዲስ ነቃጥሎት ነው። ከዛ ውጭ ነቴድሮስ ታደሰ ከድሮ ሙዚቃ በጣም እወዳለሁ። ከአሁኖቹ ደግሞ ነብሱ የሚማረው እና ማዲንጎ አፈወርቅ፣ ቴዲ አፍሮ፣ ጎሳዬ በጣም ብዙ ብዙ አሉ። እነሱ እነሱ እንወዳለው። መልካም። አሁን የጠራቸው ብዙዎቻቸው የምናደንቃቸው እና የምንወዳቸውም አርቲስት ናቸው። ደስ ይላል። በጣም ግሩሜ እንግዲህ እንግዳችን ስለነበርክ እጅግ አድርገን እናመሰግናለን። ግን ማመስገን የምትፈልገው አካል ካለ በዚህ ውስጥ እና ግሩሜን በምን እንጠብቀው? እሺ አመሰግናለሁ። በመጀመሪያ ለዚህ ቀን ያበቃን ልውል እግዚአብሔር ስሙ የተመሰገነ ይሁን። እዛ በመቀጠል ቤተሰቦችን፣ ጓደኞችን በእያንዳንዱ ህይወቴ ላይ በእያንዳንዱ ስራዬ ላይ ሳፖርት የሚያደርጉኝ ቤተሰቦቼ፣ ጓደኞቼ እንዲሁም ደግሞ የሙያ ደጋፊዎችን በጣም አመሰግናለሁ። በዚሁ አጋጣሚ ግሩምን ወደፊት በምን እንጠብቀው? አሁንም አንድ ነገር ነው መናገር የምችለው፣ ታዋቂ ሳይሆን አዋቂ አርቲስት እንደሆነ ጸልዩልኝ ነው የምለው። ሌላ ምንም ማለት ነው፣ የሚገርም ነው። መልካም እኛም ጸሎት እናረጋለን። የመሰነባበቻ ሙዚቃ ለተመልካቾቻችን እንጋብዛቸውና በዚሁ እንሰነባበት። ን መገናለነና አሌምም ሌም ሌምለምዬ ሌ ም ሌም ሌለምዬ እንደምን ነው ወሎ ደሴ ዙሪያ ገባው እንደምን ነው ወሎ ደሴ ዙሪያ ገባው ሰላም ደው ሲለዩት እንጂ ት የሚያባባው ሰላም ደው ሲለዩት አንጀት የሚያባባው አጋጣሚ መቶ ወሎን የረገጠ አጋጣሚ መቶ ወሎን የረገጠ ልቧ አይመለስም እየደነገጠ ነይ ዘመዳለም ነይ ዘመድዬ ነይ ዘመዳለም ነይ ዘመድዬ አመሰግናለሁ። ተመልካቾቻችን ስትከታተሉት የነበረው ሀገሬ ነጠላ ዜማ ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ የሀገሬ ነጠላ ዜማ ፕሮግራም እስከምንገናኝ ድረስ ከዘና ሀገሬ ፕሮግራሞች ጋር መልካም ጊዜ እመኝላችኋለሁ። ተመልካቾቻችን ይህን የቀረጻ ቦታ የፈቀደልንን ማዚክ ሆቴልን እጅግ አድርገን እናመሰግናለን። ስትከታተሉት የነበረው ሀገሬ ነጠላ ዜማ ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ሀገሬ ነጠላ ዜማ ፕሮግራም እስከምንገናኝ ድረስ ከዘና ሀገሬ ፕሮግራሞች ጋር